ገና ብዬ ስመለከታቸው አይናቸው እያነባ ነበር አለ። ይህ እመት የተሟላ ስራ አይኖረውም መችም። መስካሪ ሆነው ደግሞ የሚመጡት ማናቸው ናቸው? ረሱሉ ናቸው ዐለይሂ ሰላቱ ወሰላም። እንዴት የሆኑ የኔ እመት ብለው ለእመታቸው እዝነት ነው የሚያለቅሱት ዐለይሂ ሰላቱ ወሰላም

መጥፎ ሽታ ያላቸውን ምግቦች ናቸው እና በአጠቃላይ መጥፎ ጠረንን ነቢዩ ስለ ላ ስለም ይጠሉ እንደነበርና የወዱት ከነበሩት ባህርያቶችም ስናነሳ ከዚህ በፊት ሽቶ በጣም የወዱ እንደነበርና ሀታ ላባቸው ሳይቀር ምድር ላይ ከሚገኙ ሁሉ ሽቶች የበለጠ በአንደኝነት ደረጃ የሚቀመጥ እንደነበር ላባቸውም አይተን ነበረ። እንሻ አላህ ዛሬ ደግሞ ሌሎች ነብዩ ሰለ ላሁ ዐለይሂ ወሰለም ይጠሏቸው የነበሩ ስነ ምግባርም ይሁን የሚጠጡም ይሁን የሚበሉ ነገሮች የቀረውን የምናነሳና ወደ ቀጣይም ነቢዩ ሰለ ላሁ ዐለይሂ ወሰለም ምን አይነት

ጥሩ ስነ ምግባርን መላበስ የፈለገ የእሳቸውን ፈለግ መከተል ነው የሚጠበቅበትና፣ ምን ይጠላሉ፣ ምን ይወዳሉ፣ እንዴት ነበር የሚወዱት፣ ለምን ነበር የሚወዱት፣ ለምን ነበር የሚጠሉት የሚለውን ነገር ጠንቅቀን ያወቅን ጊዜ እኛ ተጠቃሚዎች እንሆናለን ማለት ነው እና ነቢያችን አለይሂ ሰላቱ ወሰላም ከሚጠሉት ነገራቶች መጥፎ ጠረን ያላቸውን ነገራቶች ሁሉ ይጠሉ ነበር ብለናል። በተለይ በተለይ እሳቸው ላይ መጥፎ ጠረን እንዳይገኝ በጣም ጥረት ያደርጉ ነበር እናም

ሌላ ዋጋ ሌላ ዋጋ የሄዱ ሲያድሩ አስማ ብንት አቢ በክር ጋር ማር ነበረና፣ እሷ ዘንድ ቆየት እያሉ ይወጣሉ። ሀፍሳ እና ማር ያችን ቀምሰው ይወጣሉ። ከዚያ ሲወጡ ቆየት በማለታቸው ሌሎቹ ሚስቶች ምንድነው ይሄ ነገር በማለት የሆነ እንትን አደረጉባቸው። ሲመጡ ምንድነው ላውት ላይ ያለ ሽታ እንበላቸው ብለው ተስማሙና፣ ሲመጡ ነብያችን አለይሂ ሰለላሁ ዐለይሂ ወሰለም ምንድን ነው የወሰዱት ብለው ሲጠይቋቸው፣ አረኒ ሀፍሳ ዘንድ ማር ትንሽ ቀመስ አድርጌ ነው እንጂ ሌላ ነገር የለም፣ ሲሏቸው አይ ማሩ እንኳን መጋፊር የቀሰመች ንብሳት ሆና አትቀርም ጠረኗ ትንሽ አዎ ሲሉ፣ ከዚያ በሚቀጥለው ቀን ገብተው ያን ማር ስትሰጣቸው አይ በቃኝ አሉ። ነብያችን ነቢያችን ለምንድን ነው መጥፎ ጠረን እንዳይገኝባቸው የመጀመሪያው ደርሳችን ላይ መግቢያው ላይ በደንብ አንስተኸዋል ወንድሜ ጅብሪል ጋር ስለሚገናኙ ብዙ ጊዜ ዚክር ስለሚያበዙ

እዚህ ላይ ምን ብለዋል? ትኩስን የጠሉበት አንደኛ በረካ የለውም ብሎ ያንን የሚጠቅስ ሀዲፍ ስላለ ነው። ከአላህ የሆነ በረካው ይነፈይለታል በዚያን ሰዓት እሳቱ ሲኖረው ማለት ነው። ሁለተኛ የከራሃ ነው እንጂ ሐራም እንደ ደረጃ የደረሰ አይደለም። ነገር ግን ይህ ትኩስ ጉዳት አለው ማለትን አግለበ ዞን አንተ በጥርጣሬ በጣም ይጎዳል ካልክ ሐራምም ይሆናል በሚል ሑክም አስቀምጠዋል፣ ኢማሙ ልሙናዊ ዓለይህ ረሕመቱላህ። ኩርህሁ ሰለላሁ ዓለይሂ ወሰለም አዩ ቃም አለሁ። ሌላው የሚጠሉት ደግሞ ነቢያችን ዓለይሂ ሰላቱ ወሰላም ሰዎች እንዲቆሙላቸው አይወዱም። አሁን አንድ ክብር ያለው ሰው፣ ትልቅ ሰው የሆነ ሰው ሰው ግር ሲልለት ደስ ይለዋል አይደል? የክብርን መገለጫ አድርገን ነው አይደል የምንወስደው። እዚህ እንደዚህ አይደሉም። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰው እንዲቆሙላቸው ሰው በቃ እንዲፈራቸው አይወዱም።

ትሁትነት ለአላህ ካላቸው መተናነስ የተነሳ ነው፣ ይሄን የጠሉት እንደገና ደግሞ የኩሩና ጉረኛ ሰዎችን እንትን ባህሪ ስለሆነ ነው ያንን ነገር የጠሉት። አለበለዚያ ይህ ነገር እንትን ከሆነ ያን ያክል ሀራም ላይ ይሆን ይችላል። ለምሳሌ ምን ብለዋል እዚህ ላይ፣ ክያም ክያም ብሎ ማለት ብዙ አይነት አለው

ሴራ ተደርጎበትና ኩርፊያ ተደርጎበት አምሳ ምናምን ቀን ቆይቶ በኋላ ከአላህ ፍቃዱ መጥቶለት ዋለ ሰላሰት ለዚነ ኩልፉ የሚባለው ፍቃድ መጥቶለት ለነብያችን ዘንድ ሲመጣ ሙሃጅሮች፣ አንሷሮች ነቢያችንን ክብብ አድርገው ቁጭ ብለው ነበር። ከሙሃጅሮች ማንም ተነስቶ ቅፍ ያደረገኝ የለም እሱ እንጂ ይላል፣ ጠልሐት ብን ዑበይድላ ቅፍ ያችው። ውለታውን አረሳለትም ይላል። አሁን እሱ የመጨረሻ ደስታ ውስጥ ነው ያለው። ሰሓቦቹም ተደስተውለታል። ነገር ግን ነብያችን ዘንድ ቁጫሉ ሰዎች አልተነሱም። ጠልሐቱ ብን ዑበይድላህ ግን ተነሳለት። እዚህ ላይ ምንድን ነው የምንማረው? ጠልሐቱ ብን ዑበይድላህ ተነስቶ እሱን በማቀፉ ነብያችን አልተቃወሙትም። ይቻላል ማለትን ያመለክታል፣ ለከበሬታና ለተዘሉል ካልሆነ ሁለተኛ ደግሞ አንድ ሰው ከውጭ ሲመጣ አንተ ሀፋዋ ማሳየት የሚገባ መሆኑንና እንግዳ የመሳሰሉ ነገሮችንና ክብር ብታሳየው ደስ የሚለው ከሆነ ይገባል ማለት ነው። ደስታ ኡልፋን ይፈጥራልና።

ይ እዚህ ጋር ሶስት ቦታ ለሶስት ክፍለ ቦታ ላይ የመቆም አይነት። አንደኛው ይሄ ንጉሶች ከጀርባቸው ልክ እንደ ጋር እያራገቡ ወይም ጦርና ጋሻ ይዘው ማንም ምንም ላይ ያረገው ነገር የሚቆሙ ይሄ የኩራተኞች ስራ ነው አሉ። ሁለተኛው ደግሞ ከጉዞና ከተለያዩ ከሩቅ ቦታዎች ሲመጣ እሱን ለመቀበል መቆም እንግዳ የመሳሰሉ ሲመጣ መቆም ይሄ ሁለተኛው የሚፈቀድ ነው አሉ። ሶስተኛው ደግሞ ልክ ሲታይ ገና እሱ በመታየቱ ብቻ የሚቆምለት ከሆነ ያ የሚቆምለት አካል ሰው ሲቆምለት የሚያስደስተው ከሆነ የሚቆሙለት አካል ሐራም ነገር ፈጸሙ ያስብላቸዋል ወደሚል ነው የሄዱት። ሌላ ነቢዩ ስለ ላ ሰለም ከኋላቸው ሰው ሲሄድ ይጠሉ ነበርም፣ የሚል ካነ ረሱሉ ላ ስ ሰለም የክረሁ አን የጣአ አሐዱን አቂባ ወላኪን የሚኑ ኖሽማኒ ምን ያክል የሳቸውን ተዋድ የሚያሳይ ነው እንደ ጋርድ

እንዳት በሉ የሚሉበት የተለያዩ አጋጣሚዎች ነበሩ። ኢንሻ አላህ ያው ከእረፍት በኋላ ስንመለስ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ያለቅሱ ነበሩ፣ የሚያስለቅሳቸውስ ምንድን ነው የሚለውንም የምናይ ይሆናል። ክብሯን የአፍሪካ ቲቪ ተመልካቾቻችን፣ ከእረፍት በኋላ ስንመለስ ሌላ የነቢዩ ሰለላሁ ዐለይሂ ወሰለም ሁኔታ፣ እሱም ማልቀስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያለቅሱ ነበር፣ ምንድን ነው የሚያስለቅሳቸው የሚለውን የምናይ ይሆናል። ሳትርቁ ጠብቁ።

ይሄ በሆነው ባልሆነው የሚያለቅስ ማለት ነው። ለዛ ነው ሴቶች እኮ አትቅበሩ የተባሉት። ይሄ እንትናቸው ይበዛል ተብሎ፣ ይሄ ወጅዳቸው፣ ይሄ ሀዘናቸው ምናምን በጣም ይበዛል ተብሎ ወንድ ልጅ ቆራጥ ነው ተብሎ ይታሰባል። ያ ማለት ግን ወንድ ልጅ ጨካኝ ነው አያዝንም ማለት አይደለም። ለዚህ ደግሞ ትልቁ ሚዛናችን ነብዩ ሰለላሁ ዐለይሂ ወሰለም ናቸውና ነብዩ ሰለላሁ ዐለይሂ ወሰለም ጀግንነታቸው ማንም የሚጠረጠር አይደለም። ካስለቀሳቸው ምንድነው፣ የሚያስለቀሳቸውስ የሚለውን እስኪኝ

ይህ ያ እዝነት አለመኖርና ከዚህ ጋ የተያያዘ ነው። ዑሙመን እስኪ ወደ ኋላ መለስ ስላድርግህና ነቢያችን ዓለይሂ ሰላት ወሰላም ያለፈው ሓለቃ ላይ ስትደመድም ነቢያችን ጀርባቸውን አቂባቸውን ሰው አይሄድባቸውም ነበር። ጀርባቸውን ባዶ ነበር የሚሄዱት እና ከኋላ ነበር የሚሄዱት ተዋዱዕ ሊላሂ አዘ ወጀል አላህ ለመተናነስ ነው። ሌላ ፋይዳ እዚያ ጋር አያይዜ ለመጥቀስ ስለፈለኩ ነው። ነብያችን ዐለይሂ ስላት ወሰላም ጉዞ ላይ በተለይ ኋላ ኋላ የሚሄዱት አንደኛ ለመላኢካ ነፃ ጀርባቸው እንዲሆን ነው ብሏል ጃቢር ብን ዐብደላህ ባስተላለፈው ሐዲት። ሁለተኛ ደግሞ ጉዞ ሲሄዱ ሁሉንም መሪ ስለሆኑ የሚደክም መጓጓዣው የሚደክምበት አጓዝ የሚያቀተው እዚያ መካከል ያለውን አካተው ለመሄድ ነው። የትልቅነታቸው ባህሪ ነው። ይሄን በተመለከተ ጃብር ብን አብዱላህ ራዲየላሁ አንሁ አንድ ጊዜ ጉዞ እያደረጉ ፈረሱ ደከመበት፣ መንገ ወደ ኋላ ቀርቷል። ነቢያችን ደግሞ ወደ ኋላ እየሄዱ ነበር፣ ወደ ኋላ እየቀሩ ነበር። እና የሚሄዱት ከኋላ ሲደርሱበት፣ ወደ ኋላ እንትን ብሏል። ምንድነው ጃብር፣ ምን ሆነ ነው? ስለት ፈረሴ ደከመብኛል። በእንትናቸው ነካ አደረጉለት። ያ ፈረስ ከሁሉም የነቃ ሆነ። ዝያደተን አል ሙዕጅዛ ሙዕጅዛቸው ተጨምሮ ማለት ነው። ቤት አደረሰው። ግን በዚያን ሰዓት ይህን ፈረስ ሽጥ ልኝ አሉት። በአንድ ብር ተስማሙ። ቤት ገቡ። ቤት ከገቡ በኋላ ፈረሱን እቃውን ቤት ለመድረስ ሸርጥ አለ። በዚያ ተስማሙ። ቤት ደረሰበት። ከደረሰ በኋላ ይዞ መጥቶ አሰረው ቤት። ነቢያችን አለይህ ሰላቱ ወሰላም ያን ቃል የገቡትን ብር ሰጡት። ከዚያ ሌላውን ካዳም ሌላውን ሰሓቢ ይሂድና ቤቱ አድርስለት ሲሉ ደነገጠ። እንዴ ገዛሁ ብሎ አልነበር እንዴ? ብሩን እንደገና አምጣ ማለታቸው ነው ወይ ብሎ ይዞ እስከ መመለስ ሁሉ ደረሰ። እና ነቢያችን ወደ ኋላ ኋላ የሚሄዱት ብዙ ፋኢዳ ነበረው። ነው መሪ የሆነ ሰው ህዝቡን በተለያየ መልክ ኋላ ሁኖ ሁሉንም ነገር ለራሱ እየቃኘና እያወቀ አን ዒልሚ መምራት አለበት ማለትን ያስተማሩበት አስተምህሮ ነው። አጠቃላይ ነቢዩ ሰለላሁ ዐለይሂ ወሰለም የእሳቸው አመራር ያስተማሩን ነገር መሪ በተር ላይ ይኖራል ሳይሆን፣ መሪ ይደክማለ ህዝቡ ማለት እንደገና ዝቅ ብሎ የህዝቡን ስሜት፣ ችግር ሁሉ ማወቅ አለበት ማለትን ያስተማሩበት ነው። ሌላው ባህሪያቸው ነቢያችን አለይሂ ሰላቱ ወሰለም ያለቅሱ ነበር ያለቅሱ ነበር። ቡካኡ ነብይ ሰለላሁ ዐለይሂ ወሰለም ለም ይኩን ሰበቡ ሁል ሑዝን ግን ምክንያቱ ሀዘን የሆነ ነገር ዱንያ ስላጡ ስሜት

አይን ያነባል፣ ልብም ያዝናል፣ ግን በምላሳችን አላህ የሚቀበለውና የሚወደው ነገር እንጂ አንናገሩ አንናገርም አሉ። ተመልከቱ እንግዲህ ሰው የሚወደውን ሰው ዱንያ ነውና ሊያጣ ይችላል። በዚያን ሰዓት ዋኔ ምናምን ምናምን እሱን እንትን እየመዳደሑ ሳይሆን አይን ገልቦህ ልታለቅስ ትችላለህ ታዝናለህ ይህ ችግር የለበትም ነገር ግን የሚጠላው ሀራም የሆነው የቱ ነው? የማይገባ ነገርና አላህ የማይወደው ነገር መናገር ነው። ምን አሉ? ወኢና ቢፊራቅ ከያኢብራሂሙ ለማሕዞኑን አሉ። ካንተ በመነጠላችን አንተ ኢብራሂም ልጃችን ሆይ ልባችን አዝኗል ብለው ተናገሩ ማለት ነው። ሌላ እዚህ ጋር ለማከል ያክል ነቢዩ ሰለላሁ ዐለይሂ ወሰለም ሰላት ላይ ያለቅሱ ነበረ።

ሲናገሩ እንደሰማሁት አንድ ጊዜ ላይ ግብጽ አገር ለሆነ ጉዳይ ከሼክ መሐመድ ሐሚድዲን ከና ከሼክ ሃጆሌ ራሂመሁላ አብረን ሂደን የሆነ መስጅድ ሄድን፣ ጁማዓ ለመስገድና ሰላቱ ላይ ከፋቲሓ ጀምሮ እስከ መጨረሻ ድረስ ይለቀስበት ነበርና በጣም ተዓጀመን። እኛ ማለት የምናውቀው ፋቲሃ ነስ ብለን እስከምንጠያየቅ ድረስ ይለቀስ ነበርና ይሄ ሰላት ላይ ማልቀስ ብዙዎቻችን አሁን ላይ ይሄ የሞት ያለ ሱና ሁኗልና ሌላስ፣ ነብዩ ሰለላሁ ዐለይሂ ወሰለም ሰላት ላይና ከለሰው ሲሞት መስተቀር የሚያለቅሱበት ሌላ አጋጣሚ ካለ ይሄ እንግዲህ፣ ነብያችን ዐለይሂ ሰላቱ ወሰለም ሰላት ላይ የሚያለቅሱበት ምክንያት አንደኛ ተቀሩብ ኢላላህ ወደ አላህ እየተቃረቡበት፣ እንደገና እዚያ ውስጥ ከሚነበበውም አናቅጾች አንቀጾችና መልእክቶች ከመነሳት ነው የሚያለቅሱት የነበረው ነቢያችን አለይህ ሰላቱ ወሰላም። ሌላው ከዚህ ላይ የምንማረው እንግዲህ ያው ሰላት ውስጥ ማልቀስ ድምጽህንም ከፍ ብታደርግ ምናልባት ፊደላቶችን በሚያወጣ መልኩ አይሁን እንጂ ሰላትን አያበላሽም ማለትን እንማራለን። ነገር ግን እዚህ እጃችን ላይ ያለው ኪታብ ደግሞ ወለው ህረፊ ሚንሁ ሐርፋኒ አምላ ይላል። ነቢያችን አለይህ ሰላት ወሰላም የሚያለቅሱበት ቦታ ሌላው ቁርአን ሲያዳምጡ ነበር። ቁርአንን ሲሰሙ ያረቅሳሉ።

አንበበልኝ አሉኝ አለ ከዚያም መቅራት ጀመርኩኝና ሱረቱን ኒሳእን ነበር የቀራሁት ይላል ሱረቱ ኒሳ እንቀራሁና ፈከይፈ ኢዳ ጂና ሚን ኩሊ ኡመትን ቢሸሂድ ወጂና ቢከ ዓላ ሃኡላ ሸሂዳ የሚለው አያት ላይ ደረስኩኝ ጉዳዩ እንዴት ነው ነገሩ እንዴት ይሆናል አንተ በየኡመቱ ሁሉ መስካሪዎችን ምስክሮችን ባመጣን ጊዜና አንተን ደግሞ በእነዚህ በህዝቦችህ ላይ ምስክር አድርገን ባመጣንህ ጊዜ የሚለው አያት ይህን መልእክት ያለው አያት ላይ ሲደርስ ነቢያችን አለይሂ ሰላቱ ወሰላም ሐስቡከል አን፣ አሁን በቃህ አሁን በቃህ አሉኝ፣ አለ። ከዚያ ቀና ብዬ ስመለከታቸው ፈኢዛ ዐይናሁ ተዝሪፋን፣ ዐይናቸው እያነባ ነበር፣ አለ፣ እምባ እየረገፈ ነበር ይላል። እንግዲህ ነቢያችን አለይሂ ሰላቱ ወሰላም ሌላው የሚያለቅሱበት ቦታ ቁርአንን ሲሰሙ ነው ማለት ነው። ቁርአንን በተደቡር ማዕናውን እያስተነተነ ማንም ሰው ሲቀራ ልቡ

ይህ እመት እንግዲህ የተሟላ ስራ አይኖረውም። መቼም ለዚህ ሙሉ በሙሉ ለስኬት የሚያበቃው ስራ የለውም። መስካሪ ሆነው ደግሞ የሚመጡት ማናቸው? ረሱሉ ናቸው ዓለይሂ ሰላቱ ወሰላም። የሚወዱት ህዝባቸው እመታቸው ላይ ምስክር ሆኖ የሚመጡት ያልሰራውን ሰርቷል ብለው አይመሰክሩም። በዚያን ሰዓት ብዙ የሚወድቅ ይኖራል። ያኔ አላህ

ያለቀሱበት ሁኔታ አለ። ነብዩ ሰለላሁ ዐለይሂ ወሰለም ሲጠቀለል ኢብኑል ቀይም መጀመሪያ ላይ እርሱ ገልጸውታል። አንድ ለኡመታቸው በማዘን አልቅሰዋል። ሁለት ሰው ሲሞትባቸው አልቅሰዋል። ሶስት የቀብር ሀያትን እያስታወሱ ነብዩ ሰለላሁ ዐለይሂ ወሰለም ቀብር አካባቢ አልቅሰዋልና በእነዚህ ሁኔታዎች እንጂ ነብዩ ሰለላሁ ዐለይሂ ወሰለም በትንሽ በትልቁ ከሊት ሴት እምቢ አለችኝ፣ ከሊት ሴት አላገባህም አለችኝ እንደዚህ አይነት የሪጃል ባህርይ ያልሆኑ ነገሮች ላይ ነቢዩ ስ ሰለም የሚያለቅሱበት ዱኒያዊ የሆነ ነገር ተልካሻ ነገር እንደማያስለቅሳቸው በዚሁ ለማስገንዘብ እሞክራለሁ። ክብሯን አፍሪካ ቲቪ ተመልካቾቻችን፣ ነቢዩ ስለ ላ ሰለም ያለቅሱ ነበር አሁ ያለቅሱ ነበር፣ ምን ነበር ያስለቅሳቸው የነበረው የሚለውን አይተናል። በሚቀጥለው ፕሮግራም በሌላ ርዕስ ከምንገናኝ ሼካችንን እያመሰገንኩኝ፣ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።